ሰላም የዩቱብ ተከታታዮች ዛሬም እንደተለመደ የእናንተን የሕልም ፍቺ ይዤላችሁ ቀርለሁኝ። ከህልምቹ ጋር መቅደላ ይነኝ እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውን ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝሙ ያው በማፍጠኛ እዋቸው ሶስት ቪዲዮ ቼክ አድርጋችሁ ካልተፈታ ምናልባት ማለት ነው፣ ያው በተራ ስለሆነ ነው፣ ትንሽ ሊዘገይ ይችላል። ያው ግን ሶስት ቪዲዮ ካያችሁ በኋላ ካጣችሁት ግን አልተፈታም ካላችሁኝ ስር ህልሙ ኮፒ አድርጋችሁ ቤስት አድርጉት። ያው መፈታቷ አይቀርም በተራ ስለሆነ ነው። አሁን ወደ እናንተ ህልም ፍች ራስ የማሰላም ፀጉር ቤት ገብቼ ስወጣ እህቶቼ አይተው ምን ሆነሽ ነው ቅንድብሽ የተላጨው አሉኝ። እንደተላጨ አላዋኩም አላወኩም ነበረ። ምን የሆነ እባክሽ ነገርኝ። ፀጉር፣ ቅንድብ፣ የትኛውም ቦታ ላይ ሰውነታችን ላይ በቀለ ፀጉር ሲላጭ ጥሩ አይደለም። ያው ጸጋን ስለሆነ ፀጉር የሚያመላክተው ማለት ነው። ቅንድብ ደግሞ ያው ሀብትንም ስለሆነም የሚያመላክተው ትንሽ ጥሩ አይደለም። ያላጨት ጸሎት አድርጊ። ኪዲ ሰላም ሰላም በተደጋጋሚ ቴሌቪዥናችን ሲሰረቃ ያለው ዛሬ ደግሞ የቲቪ ማስቀመጫው እና ቲቪው የሚያገናኝ ዘንግን ነገር ሰው ሲወስደው አየው። ቲቪው ማስቀመጫው ግን አለ። ምን ይሆን በናች? ሌባ ሲሰርቀ ምንም ጥሩ አይደለም። እቃ በአጠቃላይ ሰውን ስለሆነ የሚያመላክተው ማለት ነው። ስለዚህ ጸሎት አድርጊ፣ ክፉን ደጉልምልም ብለሽ ጸሎት አድርጊ። እቃ ሲሰረቅ ጥሩ አይደለም። ዜዶ ሰላም መቅዲ በህልምናቴ እንጀራ ስትጋግር፣ እኔ ከታች እሳቱን ስቆሰቁስ፣ ስታሰፋ እጅ እንጀራው ስታወጣ አላያትም ስታሰፋው እንጂ፣ እንጀራን ስታወጣ አላያትም። ዝም ብላ ትጋግራለች። ሊጡን ሳየው ትንሽ ነው ግን አያልቅም። ደግሞ ሌላ ግቢ ስትጠረግ ጥርት እያደረገች ነው የምትጠርገው። ግቢው ጽድት ትብሏል። አቧራም ወደ አንድ በኩል ትሰበስባለች። ግቢው ግን አሁን የምሰራበት ግቢ ነው። በእውነት ያሁን ላይ የተገዛ ቤት በስሟ ለማዞር ስራ ላይናት። ምን ይሆን ፍችኔ? እሺ ያው ግቢም መጥረግ የሚያመላክተው ለራስ ጊዜ መስጠት ራስ ላይ ትኩረት ማድረግን ነው የሚያመላክተው። ነገሮችን ጽድት ለማድረግ ለማስተካከል እየሞከረች እንደሆነ እናትሽ የሚያመላክትሽ ነው። ሌላኛው ግን እንጀራ መጋገር ስራ ነው፣ ግን ሲወጣ አላየሽውም። ስለዚህ ያው እየለፋችበት ያለችው ነገር የሆነ እንትን አልያዘም መስመር ነገር እንዳለያዘ ነው። ያው በደንብ መጸለይ ላይ ነው እየለፋች ያለችው ነገር አለ፣ ግን የሆነ ፍሬው አልታየም ገና። ስለዚህ በደንብ መጸለይ ላይ ያስፈልጋል። አንቺ ደግሞ ያው ከስር ስትቆሰቁሽ ማየትሽ ያው ነገሮችን ማገዝ ወይ የሆነ ነገር እንደምፈልግ ነው የሚያመላክትሽ እና ያው ጸሎት ማድረግ ነው ያው ትንሽ ውጤቱ የዘገየ እንደሆነ አይታይም። ውጤቱ አልታየም። እንጀራው ይጋገራል ግን ሲወጣ አልታየም አደል? ስለዚህ ያው መጸለኝ ነው የሚያስፈልገው። ድካሙ ፍሬያማ እንዲሆን እንዳልሽኝ ነገሮችን እያስተካከለች እንደሆነ ነው። ስለዚህ ያው ፍሬ ላይ ለመድረስ ጸሎት ማድረግ ነው የሚያስፈልገው። ቅድስት ሰላም መቅዲ ቤተክርስቲያን ግቢ ውስጥ ሆነን መርሃ ግብር ሲያልቅ የምንበላው ብላ ጓደኛዬ ለእሷና ለአንድ ልጅ ሙስሊም ነው ግን ነጠላ ለብሷል የሚሆን ሩ ስትሰራ ወጡ አነሳትና ምን ላድርግ እያለች ስታስብ ብዙ ካህናት ሰዎች ሊበሉ ተሰብስበዋል ተሰብስበው ክብ ሰርተው ሳር ላይ ቁጭ አሉ። ምን እንደምታደርግ ጨንቋት ሳለ ሌላ ሰዎች ምግብ አምጥተው ሲሰጧቸው ሄዳ ከመካከላቸው ስትቀመጥ ቀይ ሰውዬ ንፍሮ ይዞ መጥቶ ፈገግ ብሎ በአንቺ ምክንያት ነው የምንበላው ብሎ ንፍሮ በእጇ ሰጥቷት ወደ መቀመጫው ተመልሶ፣ በእሷ ምክንያት ነው የምንበላው ብሎ ለሰዎቹ ይነግራቸዋል። እሷ የሰጣትን ንፍሮ ትበላለች። ሁሉም የለበሱት ነጭ በነጭ ነው። ቤተክርስቲያን ማየት እቲጂ መልካም ነው። ያየሽው ቤተክርስቲያን ካስታወሽው ማለት ነው። ሌላኛው ሙስሊም ሆኖ ነጠላ ለብሶ ቤተክርስቲያን ገብቶ ነው ያየሽው። ያው ምናልባት በእምነት በኩል ላይ ማለት ታማኝነቱ ላይ መጠራጠር ያስፈልጋል ይህን ሰው። ሌላው ግን እሷ ሽር ወጥ መስራትም ነገር ነው የሚያመላክተው። ምግብ ግን እንጀራ ላይ ምናምን አድርጎ ከሆነ ግን ያው ጥሩ ነው። ያው ግን ወጥ እየሰራሽ ነው ያልሽው። ሌላኛው ደግሞ ንፍሮ ንፍሮ ያው ቆንጆ ነው በረከት ነው። ግን ሌላኛው ደግሞ ያው ሰዎች ናቸው እንትን የሰው ሀቅ እንዳይኖርባት መጠንቀቅ ይኖርባታል። የሰው ሀቅ እንዳይኖር ማለት ነው። ነጭ በነጭ ልብስ ግን ቆንጆ ነው፣ ጸጋ ነው የሚያመላክተው። ገነት ከሰው ብር መቀበልስ ምንድን ነው? ሌላ ደግሞ ፍሬ ወይም ስብል አየው። እኔ እናቴ እና እኔ ሁነን ደግሞ በታችን ቤታችን ብዙ ሰው እናስተናግዳለን እና ምንድን ነው እሺ፣ አንደኛ ብር መቀበል ሲሳይ ነው። ብር ብር ነው። ሲሳይን ነው መቶ ብር ከሆነ ሀምሳ ብር እንደዚህ ከሆኑ መቶ ብር ያው ወንድ ልጅን ያመላክታል። ሀምሳ ብር ደግሞ የምኞት መሳካት እንደዚህ ያመላክታሉ። ግን በአጠቃላይ ግን ብር ሲሳይ ነው የምታገኙ ብር ነው ብር ብር ነው የሚያመላክተው። ከሰዎች የሆነ ካልጠበቅሹ የምታገኙ ነገር እንዳለ ነው የሚያመላክትሽ። ሌላይን የወይን ፍሬ ቆንጆ ነው። በጣም ያው መቅረብ ሀሳብ ምናምናለ እሱንም ያመላክታል። ሂሳይን የሚያመላክታል። ቆንጆ ነው። ሳህለ ስላመዲ እህት እድሜና ጤና ይስጥሽ ጸጋውን ያብዛለሽ። አሜን ብያለው። ሚነት አመሰግናለሁ። ጫማ መበጠስ ክራር መጫወት ምንድነው? አመሰግናለሁ። ጫማ ስራንም መባልንም ያመላክታል እና የሆነ በዛ ላይ የሆነ አይነት ችግር እንዳይመጣ መጠንቀቅ መጸለይ ያስፈልጋል። ያንንም ያመላክትሽ ዊ ሰላም መግዲ እንዴት ነሽ? በህልም ቢሮ አብራኝ የምትሰራ ልጅ አዲስ ሰፊ ቤት የሚያምር ቤት ውስጥ ሆነን ይሄ እኮ የአንቺ ነው የተሰጠሽ ትለኛለች ለእኔ የራሴ ቤት ኖረኝ ብዬ ልበቷ ለወድቂ ስቅስቅ ብያ ለቅሳለሁ። ምንድነው መቅድህ? ሌላ ውዴ ፀጉሬን እየታጠበኩ በጣም ረዝሟል፣ ወዙም ያምራል እና ፀጉሬ አምሯል ረዘም እያልኩ ጎረቤታችን ጥቁር ናት፣ ጥሩ አይደለችም እና ከሩቅ ቆማ ትኩር ብላ እያየችኝ ከዛ እንደቆመ ፀጉሬን ወደ ላይ እየሰበሰብኩ አለፊያት ሄድክ። ወደ ቤት ባክሽ ፍችልኝ። አመሰግናለሁ ውዴ። ይቅርታ በሰውብሽ። አንደኛ ሰፊ ቤት በውልደት ወይም ደግሞ በጋብቻ ወደ አንቺ ቤት የሚቀላቀል ሰው እንዳለ የሚያመላክትሽ ነው። ስቅስቅ ብለሽ ማልቀስሽ ደግሞ ደስታ ነው። በጣም ቆንጆ ነው። ጸጉርም ሲሳይ ነው። ቆንጆ ነገር ነው የሚያመላክተው ጸጉር መታጠብ። ሌላኛው ግን ጥቁር ሰው በህልም ማየት ሴጣንን ነው የሚያመላክተው። ያው አልፈሽ የሄድሽው ጥሩ ነው። ጸሎት አድርጊ ግን በደንብ ህይወት። ሰላም ምቅዲ እንዴነሽ? በህይወት የለችም አያቴ ከጓዳ ስኒ እና ሰሃን ይዛ ትወጣለች። እናቴ ደግሞ ከውጪ ወደ ቤት አዲስ ጥቁር ብላክ ፌስታል ይዛ ስትገባ ስጭኝ ትላታለች። ከዛ ሰጠቻት። እኔ ደግሞ ከአያቴ እጅ ላይ ነጥቄ ወስቼ አያቴን በጓሮ በር አወጣዋት። ምን ይሆን? እቃ ይዘው አልሄዱም፣ አይደል? እቃ ይዘው አልሄዱም። ሙታን ሲጎበኙ ጥሩ ነው ግን እቃ ይዘው ሲሄዱ ጥሩ አይደለም። ያው እቃውን ነጠቅኳት መሰለኝ እዚህ ጋር ያልሽኝና ተቀብያት አስወጣዋት ነው ያልሽው። ስለዚህ ያው እቃ ይዘው ከሄዱ ነው ጥሩ ያለው ነው እንጂ ሌላው ሲጎበኙ ጥሩ ነው። እንኳንም መለስሽ እቃ ሰው ነው ስለዚህ ሙታን ደሞ እቃ ይዞ ሲሄድ ጥሩ አይደለም። በደንብ ጸሎት አድርጊ። ክፉንልም ደጉልም ደሞ አምላክ ይቅር ይስራ። ጸሎት ማድረግ ነው የሚያስፈልገው ያው ግን እንትን ነው የቃይዘው እስካልሄዱ ድረስ ምንም እንትን የለውም። ፍቅር ሰላም መቅዲ ጠየም ሴት ናት። ስሜ ተጠርቶ አቤት ብዬ ስገባ ከወንበሯ ተነስታ በደስታ ፈገግ እያለች አስር ሁለት መቶዎች ይመስለኛል ሌላ ደግሞ አምሳ ብርና አስር ብር የተቀላቀለ ልጨምርልሽ ስትላይ እንደዚህ ይለኛል ስላት በዛው ፈገግታዋ ጨመረችልኝ። ከዛ ይጂ ወደ ቤቴ ይጂ ገባው ምን ይሆን መቅደፍችልኝ? እሺ ጸይም ሲት በመቤቴ ተመሰላለች። እና 200 ብር የምኞት መሳካት ነው። 50 ብርም እንደዛው ሲሳይ ነው። ባጠቃላይ ደግሞ ብር ነው። 10 ብርም እንደዛው የምኞት መሳካት ነው። እድልን ነው የሚያመላክትሽ። በጣም ቆንጆ ነው። ይዛሽ ወደ ቤትሽ መግባትሽ በጣም ቆንጆ ነው። ጠይብ ሲል ደግሞ በመቤት ነው የምትመሰለው። ሚራን ሰላም መቅደኝ፣ እንኳን በሰላም መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። ስለፈታሽ ነው። ሌላ ፍችኔ መቅደኝ በህም የሁለት ሀገር መሪዎች ማየትና ሰዎች ሰሜን ተደጋም ሲጠሩ አቤት አለ ማለት ምን ይሆን? አመሰግናለሁ። እሺ አንደኛ ታዋቂ ሰዎችን ማየት የሆነ ከፍታን ጥሩ ነገሮች ሊመጣ እንደሆነ የሚያመላክተች ነው። ታዋቂ ሰው ባለስልጣን፣ እንደዚህ ማየት መልካም ነገር ወደታችን እንደሚመጣ የሚያመላክተን ነው። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውን ምልክቷንም መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። የደብር ምልክቷንም እንዳረሱ ላይክ ግን እንዳረሱ ላይክ አድርጉ። ቪዲዮችን ስትጀምሩ ላይክ አድርጋችሁ ጀምሩ። ለዛሬ ይህን ይመስላል። ስለተከታተላችን ከልብ አመሰግናለን። መልካም ጊዜ